የዘላለምን ሕይወት ያዝ። ስለ ቃሉ እግዚአብሔር አምላካችን በድጋሚ የተመሰገነውም። እንግዲህ ቅዱስ ጳውሎስ ከላይ እኛ ወደ ዓለም ምንም አላመጣንም እና አንዳችም ልንወስድ አንችልም ስለዚህ ዳሩ ግን ባለጠጋዎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳን በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መወደድ የክፋት ሁሉ ስር ነውና፣ አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅንና እግዚአብሔር መምሰልን እምነትንና ፍቅርን ጽናትንና የዋህነትን ተከታተል። መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለም ሕይወት ያዝ ነው የሚለው። ቅዱስ ጳውሎስ እንግዲህ ለደቀ መዝሙሩ ወደ ጢሞቴዎስ የላካው መልእክት ነው። ቅዱስ ጳውሎስ ይህንን ሲናገር ምስክር ያደረገው እግዚአብሔርን ነው። ይህንን ሲናገር ምስክር ያደረገው መድኃኒዓለም ኢየሱስ ክርስቶስን ነው። ይህንን ሲናገር ምስክር ያደረገው ስድስት ነገሮችን ጠቅሶ ነው። እግዚአብሔርን መምሰልን፣ ጽድቅን መያዝን፣ እምነትን፣ ፍቅርን፣ ጽናትንና የዋህነትን ስድስት ነገሮች ናቸው የተጠቀሱት። ስለዚህ መልካሙን ገድል ልትጋደል ይገባሃል፣ በብዙ ምስክሮች መካከል በመልካም መታመን የታመንህለትን የዘላለም ሕይወትን ልትይዝ ይገባሃል እያለ ለደቀ መዝሙሩ ለጢሞቴዎስ ነው። አንተ ግን የእግዚአብሔር ሰው ሆይ እያለ ነው የሚመክረው። የእግዚአብሔር ሰው ለመሆን ምን ማድረግ አለብን? የእግዚአብሔር ሰው ሆይ ለመባል ምን ስራ ሰርተን ነው የእግዚአብሔር ሰዎች ልንባል የምንችለው ቅዱስ ጳውሎስ ደቀ መዝሙሩ ጢሞቴዎስ እውነተኛ መሆኑን የእግዚአብሔር አገልጋይ መሆኑን ትሁት መሆኑን የሃይማኖት ሰው መሆኑን የጽድቅ ሰው መሆኑን የፍቅር ሰው መሆኑን የእምነት ሰው መሆኑን ፈሪሃ እግዚአብሔር በእሱ የተጸነሰ የመንፈስ ቅዱስ ማደሪያ መሆኑን ስለተረዳ የእግዚአብሔር ሰው ሆይ እያለ ይገልጽለት ነበረ ዛሬ የዘላለምን ሕይወት ለመያዝ እኔና እናንተ የእግዚአብሔር ሰዎች ልሆን ይገባናል። አገልጋዮች ልሆን ይገባናል። በራ እግዚአብሔር ፈያ እግዚአብሔርን ምርኩዝ አድርገን ልንቆም ይገባናል። በጽናት ልንቆም ይገባናል። በዘመኑ ልንዋጣ አይገባም። ዘመን ባመጣው አስቸጋሪና አስጨናቂ በሆነ ንግግር ልንጠመድ ይገባናል። ወገኖች አስቀድመው የነገሩንን የአባቶቻችንን ያ ሃይማኖት ጠብቀን እስከ መጨረሻው ጸንተን ልንመር ይገባናል። ስለዚህ እግዚአብሔር አምላካችን በቅዱስ ጳውሎስ አድርጎ ሲናገር ይህን ዓለም የዚህን ዓለም ከንቱነት ነው። እኛ ከእናታችን ማህፀን ስንመጣ ስንወጣ ገንዘብ ጨብጠን አልተወለድንም። ወደዛም ስንሄድ ወደዘላለም ሕይወት ወደሚያልፈው ሰማያዊ ለዘላለም ያለሞት በምኖርበት በምንኖርበት በህይወት በምንኖርበት በደሳ በምንኖርበት በሰማያዊ ክብር በብርሃን ልብሃን ለምሰን ብርሃን ተጎራሰን በምንኖርበት በዚያም አንድ እንኳን ይዘን ልንሄድ አንችልም። ስለዚህ ገንዘብ ልንወድ አይገባንም። ባለጠጋ ለመሆን ብዙዎች ተሳስተው ይላል። ጉዞች ናቸው ነው ያለው። ቅዱስ ጳውሎስ ሲናገር እግዚአብሔርን የምናገኘው በአቂበ ሕግ በጽናት በአንድነት በሰላም በፍቅር በሃይማኖት በተጋድሎ አዎ በትሕትና በሸርነት በየዋህነት በፍሪያ እግዚአብሔር ነው እንጂ በዚህ አይደለም። ስለዚህ ልትጋደል ይገባል። አለሙ አስጨናቂ ነው። አለሙ አስቸጋሪ ነው። ብዙዎች ወደ ራሳቸው ሊስሉ ይችላሉና አንተ ግን የእግዚአብሔር ሰ ሳትዘነጋ ሳት ዘረጋ በጽናት ተጋደል ለዘላለም የዘላለምን ሕይወት ልት ይገባልና ቅዱስ ጳውሎስ ደቀ መዝሙሩን ጤትሞስን እየደጋገመ ይጽፍለት ነበረ። ዛሬም መምህሮቻችን ይነግሩናል። አባቶቻችን ያስተምሩናል። አባቶቻችን ይገስጡናል። አባቶቻችን ይነግሩናል። ነገር ግን የአባቶቻችን አስተምህሮ፣ የአባቶቻችን ሃይማኖት፣ የአባቶቻችን መንፈሳዊ ዘርፍ የሆነ አገልግሎት አጽንተን ተገንተናል የሚለውን በእውነት ልንይዘው ይገባናል። የዘላለምን ሕይወት ለመያዝ ነው። ዛሬ ታላቁ ሰማዕት ቅዱስ ጊዮርጊስ የዘላለምን ሕይወት በመናፈቅ ሰብአዊ ነገሥታት ሰባት ዓመታት አቁሞ በሚሰግዱበት በሚዘበረቡበት መካከል ቁሞ ክርስትናን የገለጸ ታላቁ ሰማዕት ቅዱስ ጊዮርጊስን ለማክበር የታደመው እንዲህ አይነት ህይወት ለማግኘት የዘላለምን ሕይወት ለማግኘት ነው። የዘላለምን ሕይወት ያገኘውን ቅዱስ ጊዮርጊስን ለማግኘት ከቅዱስ ጊዮርጊስ ከአማላጅነቱ ከበረከቱ ተሳትፎ ለማድረግ ነው የመጣ ነው። ዛሬ የቅዱስ ጊዮርጊስን በረከት ለማግኘት ዝራር የዘላለም ህይወት ካገኘው ሰማዕት እኛም የዘላለም ህይወት ይሰጠናል ያሰጠናል። ቅዱስ ጊዮርጊስ በአማላጅነቱ በማራት ይህ መታረውና ስለዚህ ሰማዕቱ ቅዱስ ጊዮርጊስ እየተወለደ በልዳ ነው። ጊዮርጊስ ማለት ኮከብ ማለት ነው። ጊዮርጊስ ማለት ፀሐይ ማለት ነው። ቶማስስ ዘልዳ ይለዋል የልዳ ፀሐይ ይለዋል። ዘቀጠዶ ቀያ ኮከብ ይለዋል የቀጠዶ ቀያ ወገኖቼ ታላቁ ሰማዕት በሕፃንነቱ የእግዚአብሔርን ስም ተሸክሞ ይንቀሳቀስ የነበረ የዘላለምን ሕይወት ለማግኘት የዚህን ዓለም ውጣ ወረድ አስጨናቂነት ተቋቁሞ እዚህ ደረጃ የደረሰ ለእኔና ለእናንተ ክብርና ግርማ ሞገስ የሆነ ሰማዕት ቅዱስ ጊዮርጊስ ብልዳሬ የተወለደ አባቱ ዞረንቶስ ወይም አንስታሴዎስ ይባላል። እናቱ ቴዎብስታ ወይም ደግሞ አቅሌሳ ትባላለች ከነኚህ ደጋግ ሰዎች ነው የተወለደው ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ በተወለደ በአስር አመቱ አባቱ ቱ ከዚ ዓለም ተለየ ይላል። እየተማረ ያደገው ቅዱስ ጊዮርጊስ ሲማር ታዲያ ፈረስ መጋለብ፣ ቀስት መወርወር፣ ልዩ ልዩ የቤተ መንግስት ስርዓቶችን እየተማረ ነው ያደገው። ቅዱስ ጊዮርጊስ በጦርነት መካከል ገብቶ ቀሱን ይዞ የኢየሱስ ክርስቶስ ወታደር እኔ ጊዮርጊስ መጣሁላችሁ ባላቸው ጊዜ ጠላቶች ፈርተው ይሸሹ ይደነብሩ ነበር ነው የሚለው። የአባቴን ሹመት አስመልሼ እጅ መንሻ ይዤ የአባቴን ሹመት አስመልሼ ልምጣ ብሎ በዘመኑ የነበረ ንጉሥ ዱዱያኖስ ነበርና ወደ ዱዱያኖስ ሄደ ነው የሚለው። ነገር ግን ቅዱስ ጊዮርጊስ ብላቴኖቹን አስከትሎ እጅ መንሻ መማረጃውን ገንዘብ ይዞ ወደ ንጉሡ ሲገባ ሰላ ነገሥታት ሰላ ጣዖት አቁመው ሲሰግዱ ሲያሰግዱ ተመለከታቸው። ቅዱስ ጊዮርጊስ ለሃይማኖቱ ቀናኢ ነውና በጣም ተናደደ። አሁን ዘወር ላለና የያዘውን ገንዘብ ለድያን መጽውቶ ሰጥቶ ጨርሶ ብላቴኖቹን ነፃ አውጥቶ አሰናብቶ በነገሥታቱ ፊት ቆመና አነ ክርስቲያናዊ ወአምን በእግዚአብሔር ኢየሱስ ክርስቶስ እኔ ክርስቲያን ነኝ፣ የማምነውን ባህሩን የሱን የፈጠረውን ሰማያዊ ንጉሥ ኢየሱስ ክርስቶስና ልላመሰከረ። በዚህ ጊዜ ንጉሥ ደሆነ ሦስት ዓመት ሙሉ ሦስት ዓመት ሙሉ ለጣዖት ሲገዱ አጵሎልን አምልኩ ሳስነግር እንዲህ አለኝ። ማንም አልነበረም ደግሞ አንተ ማን ነበር አትና ሁሉ ጥያቄ ጠየቀ ነው የሚለው እና ከንጉሱ ጋር የነበሩት ያውቁት ነበርና የመስፍን ዕዳ የዞሮንቶስ ልጅ ነው ብለው እንደነገሩት አንተና የእኛ ሆነህ በአስር አገሮች ላይ እሾምሃለሁ፣ እሸልምሃለሁ አፖሎንን አምልክ የሚልም ትእዛዝ ነው ያዘዘው ሽልማትና ሹመትህ ገንዘብ ለአንተ ይሁን። እኔ ባህሩን የእርሱን የፈጠረውን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የማመልክ ብሎ ቅዱስ ጊዮርጊስ ምስክርነቱን ከሰጠ በኋላ በብዙ ማዕረግ አባበሉት። ነገር ግን የዘላለምን ሕይወት አልተውም አላቸው። ዛሬ ብዙ የሚያታልሉ ደግሎች ሊያጋጥሙን ይችላሉ፣ እኛን ሊቀይሩ የሚችሉ። ገንዘብ ሃይማኖትን አይቀይርም። ገንዘብ ምንም ሊያደርግ አይችልም። ምናልባት ገንዘቡን ስናየ ሕይወታችን የሚቀየርን ሊመስልን ይችላል። ሕይወታችንን ሥጋ ሕይወታችን ሊቀየር ይችላል። መንፈሳዊ ሕይወታችንን እንግዲህ አይቀይረውም። በገንዘብ ብዙዎች ተታለው በብዙ ስቃይ ሆነው ራሳቸው የወጉ ብዙዎች ናቸው ብለው ቅዱስ ጳውሎስ እንደተናገረ ገንዘብ የራሳችን መውጊያ መሳሪያ እንጂ እኔና እናንተ የምናድግበት የምንጠቀምበት ነገር አይደለም። ገንዘብ ግን እግዚአብሔርይል ገንዘብ እንጂ ገንዘብ አይደለም። የማያልቀው ገንዘብ መድኃኔ ዓለም ኢየሱስ ክርስቶስ ነውና የዘላለማዊ ህይወት ያለው ብል ነቀዝ የማያበላቸው መልካም ስራችን በሰማያት በወርቅ ቀለም የምንጻፍበት እኔና እናንተ የሰራ ነው ትሩፋት፣ መልካም ስራ ስለ ምግባራችን ተጽፎ የሚነበብበት ገንዘብ ማለት ያ። ቅዱስ ጊዮርጊስ በፍጹም አያበሩት እምቢ አላቸው። አሁን ይመለስ ይሆናል ወይ? ስቃይ መሳሪያዎችን ሁሉ አዘጋጁ። ተሳጠፈው ነው የሚለው። እንደገና ረጃጅም ችንካሮች ያሉበት የብረት ጫማ አጫምጦ ሂዳ ወሶሮ ስራ ሰይራ ድቡ ተሆረ መራመድ ቢያቅተው መንቀሳቀስ ቢያቅተው አጎንብሶ ሄደ ነው የሚለው። የሚያስጨንቅ መከራ አጋጠመው። እግዚአብሔር ኢየሱስ ክርስቶስ ኢትግድፋ ለነፍሴ እስታስካ እስካስታፍሮ ለዝንቱ አምላኬ ኢየሱስ ክርስቶስ ወይ ይህንን አላዊ እስከማሳፍረውና የሚናገረው እስከማሳጣው ድረስ አምላኬ ኢየሱስ ክርስቶስ አምላኬ ወይ አትተወኝ፣ በወጥ ጠብቀኝ፣ ብሎ ወደ አምላክ ወደ እግዚአብሔር ተማጸነ። አምላካችን ምላታችን ኢየሱስ ክርስቶስም ቅዱስ ሚካኤል ልኮ እንደገና ፈወሰው ነው የሚለውም ገና ስድስት አመት ትጋደላለህ ሶስት ጊዜ ሙተ ሶስት ጊዜ ጽና ጊዮርጊስ፣ ጊዮርጊስ ጽና ልጸና ይገባል ብሎ አምላካችን እንዳበረታውና ሰባውን ነገሳት አሁን መሄድና አንተ እሉ ልታፍር ይገባል አለው። እንግዲህ እንዲህ እያደረጉ እያሰቃዩ ሰባት አመት ሙሉ ቅዱስ ጊዮርጊስ ያልተሰቃየበት የስቃይ መሳሪያ የለም። ቅዱስ ጊዮርጊስ በድንጋይ ተወግሯል። ቅዱስ ጊዮርጊስ በመስቀል ተሰቅሏል። ቅዱስ ጊዮርጊስ ሲያሰቃዩት ቅዱስ ጊዮርጊስ የአምላኩን ስቃይ የአምላኩን መከራ የአምላኩን ሕማማት ይመለከት ነበረ በልቦናው መነጽር። ስለዚህ ቅዱስ ጊዮርጊስ ብዙ አሰቃይተውታል። እንደውም አሰቃይተው አሰቃይተው ሲደክማቸው የሚበላ የሚጠጣ በሌለ በደሃ መለት ቤት በሚሰሶ ደረቅ ምሰሶ ላይ አስረውታል። ቅዱስ ጊዮርጊስ ከአፍረቷ የተነሳ ደብቃ

በዚህ ጊዜ ማኪን ልጀንማድልኝ ታውስልኝ አላችው። አይን እንዲበራ ቅዱስ ጊዮርጊስ መጨረሻ ላይ ወደ መካነ ምፍታል፣ ወደ መግደያ ቦታ አንገቱም በሰይፍ አሰይፎል ያስገድለው ገዳዮች ሲወስዱት፣ ቅዱስ ጊዮርጊስ እስከ ምጸድ ድረስ ትንሽ ታገሱኝ አላችው። ወደ ሰማይ ወደ ምስራቅ ዙሮ፣ ወደ ሰማይ ወደ አባቱ እያንጋጠጠ ጸሎታ አደረ ቅዱስ ጊዮርጊስ

ሲበሩ ሲጠጡ ዘውን በላይ ሳይ ይሆናል። ድሪያኖስ የያዘውን ጽዋ ሳይጎነጨው እሳት ገለባበጣቸው። ስማጠራሉ ዚጋዶስ ዘልከች እሳት አቃጠላቸው። ቅዱስ ጊዮርጊስም እነኛ ሊሰይፉት ሊገሉት የነበሩትን ሰዎች ሰይት ያገኛቸው ቀስቅሶ በሉ የታያችሁትን ፈጽሞ ናቸው። አንገቱን በሰይፍ ሲቆርጡት ሶስት ነገሮች ናቸው ከቅዱስ ጊዮርጊስ አንገት የፈለቁ ደም፣ ውሃ ወተት ቅዱስ ጊዮርጊስ ሰባት ዓመት ተጋሎ ሰባት አክሊላት ተሰቶታል። ሰባት ዓመታት ተጋሎ ይህንን አስጨናቂና አሰቃቂ የሆነውን ገለና ፈተና አልፎ ዛሬ እኔና እናንተ የምንከብርበት የሰማዕታት አለቃ ተብሎ ፈጥኖ ደራሽ እንደ ነፋስ ከነፋስ ፈጥኖ የሚደርስ የእኛን ጸሎት እና ምልጃ የሚሰማ የእኛን ጻይቅልቡና የሚፈጽም እኛ ያለው የተናገድነው ሁሉ